ኮሜንታችሁን አስተካክሉ መሌ ውስጥ ገብቷል። ሁላችሁም ኮሜንታችሁን አስተካክሉ፣ በአደራ ማልኩ። እንደ ቅድም እንዳልኳችሁ ሁላችሁም ያጎረፍኩ አደራ ተሰጥቶሽ የለም? እንደ ሙሽ አደራ ሰጥታሻለች እኮ አደራሽ ተቀብለሽ፣ ብሩኬ በደምብ ደግሞ ደሞ እንዳሰድቡኝ ሁለቱ ነው ያልኩኝ ለሁለቱ፣ ሃሚዬም ብሩኬ ሰላም፣ እንዴት የሚ ሁላችሁም ደህና ናችሁ? በመጀመሪያ ይህን ፕሮግራም ያዘጋጃችሁት እነ ሜሜ የዚህ ቤት ሁላችንም ቃ ግዝታችን እንኳን ደህና መጣሽ ሰላም ብያለሁ። ብሩኬን እንኳን ሰላም ብያለሁ። እንኳን ደስ አለሽ። እንኳን ለዚህ ቀን አበቃችሁ። እንወዳችኋለን። ብሩኬ እሺ፣ እንደት ነህ? ሰላም አለሁ እግዚአብሔር ይመስገን። እንደት ነሽ? ሰላም ነው ይመስገን። እንደት ነሽ? አንቺ በጣም ነው የምንወድሽ። ወድሽ እናመሰግናለን። ጋር ትመጣለች ስራ ይዛ የሚልሽ ትንሽ ጠብቁኝ ትመጣለች ግን ሽንክሪ ሙትሽን ክፈቺ ብልዬ እናመሰግናለን። የእኔ ውድ በጣም እንደምትወጃቸው በጣም የእነሱን ገድተህ በጣም

ሀይብዬ እኔ ውድ እህት እንኳን በሰላም መጣችሁ። ጥሪያችን አቅርባችሁ ወደኛ ቤት ስለመጣችሁ በጣም አድርገን እናመሰግናለን። ክበሩልን። ከዚህ በላይ ትልቅ ትልቅ ሚሊዮን እንደምደርሱ ባለሙሉ ተስፋ ነን። አብሽሩ፣ ከጎናችሁ ነን። አብሽሩ፣ ጠንክሩ፣ ጠንካራ ሁኑ። ማንንም እንዳሰሙ አብሽሩ። አንችን ብሩኬም እጅ ለእጅ ተያይዛችሁ ትልቅ ቦታ እንደምደርሱ ባለሙሉ ተስፋ ነን። አመሰግናለሁ። በጣም ነው የምወዳችሁ። አንድ የኔ ሀይሚዬ ሰላም ልለው፣ አንዴ ሀይሚዬ ሰላም ልለ ነው። እንደውም ናፍቃኛለች ሀይሚዬ የኔ ውድ፣ እንዴት ዋልሽ? ማንም እንዳይናቀቀኝ። እንዴት ነሽማ? ደህና ነው፣ ሰላም ነው የኔ ውድ። ደህና ነሽ? ሀይ ነሽ? ሀይሚዬ የኔ ውድ እኔ ትንሽ ውሃቴ እንዴት ነሽ? ደህና ነሽ? ደህና ነኝ። እንዴት ነሽ? አለውኝ አለውኝ፣ እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን አሁን ደስ አላችሁ። ያው ትልቅ ነገር እንጠብቃለን ከአንቺም ከብሩክዬ። ወደፊት በዚህ አይቆምም። ትልቅ ቦታ ደርሳችሁ ማየት እንፈልጋለን። እናመሰግናለን። ወዳችኋለሁ ብሩክዬ፣ ሃሚዬ። በጣም ነው የምወዳችሁ። ያው ከዚህ በላይ መውራት አልችልም። መጀመሪያም ጥንቃቄ ስለተሰጠኝ ይበቃኛል። ሌሎችን ይቀጥሉ።

ችግር የለም። ውድ እሺ ባ የኔ ነጭ እርግብ፣ ወይኔ የኔ እናት፣ የኔ እርግብ፣ የኔ ጀግና በጣም ነው የምንወድሽ። እሺ የኔ ውድ ጀግና ነሽ አንቺ። እሺ ብሩኬ ደግሞ እንዳይከፋት፣ አንተም ጀግና ነህ ከማንም በላይ። በዚህ ትውልድ ላይ ከእናንተ ጋራ መታወቂያችን በጣም ለኛ እናንተ አዋሪያ ሆናችሁ ልጆች ያሉ ብዙ ሰዎች አሉ፣ መንታ ያሉ ሰዎች አሉ። እና በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እናንተ ለእኛ መንታዎች ናችሁ። እሺ እና ደግሞ ከዚህ በላይ ከዚህ በላይ ወደ ሚሊዮን ገፋት አድርጋችሁ አዋሪያ ሆናችሁ የፍቅርን ተምሳሌ የፍቅርን ግንብ እየገነባችሁ ነው። ትውልድን እያስተማራችሁት ነው የሚረዳ ሰው ለእኛ በጣም ትልቅ ትምህርት ነው የምታስተላልፉት፣ ለትውልድም ምርጥ ትምህርት። በዚህ ዘመን ላይ እንደ እናንተ አይነቶች ስንት ቦታ ላይ በዚህ አጋጣሚ እሄታለችኝ እንደ አንቺ በአንቺ የተወለድሽበት ቀን እና አንቺ አዋርያ ነች፣ ጀግና ነች። አንቴም እንዳይከፋ ጀግና የሁለቱም ጀግና። እናመሰግናለን። ነጭ እርግቦች ናቸው እናንተ። የመቤት የከፍት አድርጋቸዋል። እየበላሽ ራት አልበላጭም እና ትተው መጣን።

ሰላም ሁላችሁም፣ ደህና ናችሁ? በመጀመሪያ ይህንን ፕሮግራም ያዘጋጃችሁት እነሚሚ እዚህ ቤት ሁላችንም ንግስታችን፣ እንኳን ደህና መጣሽ። ሰላም ብያለሁ። እንኳን ሰላም ብያዋለሁ። እንኳን ደስ አለሽ። እንኳን ለዚህ ቀን አበቃችሁ። እንወዳችኋለን።